ያሲር ቆይ፣ ሲከፋ ጭስ ውስጥ የምትደበቀው ለምንድን ነው? ምን አገባሽ? ምን አልክ ያሲር? አልሰማሽኝ። ምን አገባሽ ያልኩ። እኔ እኮ ሀኒ ነኝ፣ እና ብትሆኚስ፣ እኔ ምን አገባኝ? ያሲር፣ ምን ሆነሃል? አንቺ አማርኛ ገባሽም? ምን አገባሽ ታውቀዋለህ። ለሶስተኛ ጊዜ እኮ እየደገም ከሆነ ለአራተኛ ጊዜ ልድገምልሽ። አንቺ ስለነ ህይወት ምንም አያገባሽም። እኔ እኮ ምንም እንድትሆንብኝ አልፈልግም። ኧረ እባክሽ ያምርሽ ና። አዎ አሴር በጣም እኮ ነው ማስበልኝ። ኧረ እባክሽ እስኪ ከማስመሰል እንኳን ዛሬ ውጭ በኪ ልዬ። አሴር እያስመሰልኩኝ አይደለም እውነቴ ነው፣ በጣም ነው ማስብልኝ። ስለምታስብልኝ ነዋ። እኔ እኮ እየጠበቅኩሽ ሌላ ወንድ ጋር ሄድሽ። ኧረ እኔ ሌላ ወንድ ጋር አልሄድኩም። ውሸት ባንቺ እንደማያምር እያወቅሽ ሻቷሽ፣ ዋሾ። እንደ እኔ መጣሽልኝ ብዬ በፈገግታ ሲጠብቅሽ አንቺ ግን ዛሬ በመጣወስራ ቀይረሽኝ ሄድሽ። ምን ነው የምታስረጂኝ? እወድሻለሁ ብሎ ጥሎሽ ልሄድ ሲለው እኔ የምወደው ያልሺውን ነው ነው ነው። ውሸት ልጨምር እኮ ሌላ ጭንቀት ነው ብዬ ስጠብቅ አንቺ ግን

ተውኝ አትነካኩኝ ቆይ ቆይ ምንድን ነው አትነካኩኝ በል ተናገር አሁን ሀና እንደዚህ ያደረገችኝ ብሎት ያምኑኛል እንዴት ማለት ለእርሱ ሀና ወደር እንደሌላ ጠንክኬ ነው ማቀው እና እናማ አሀኒቹ እንደዚህ ያደረገች ብዬ ተናግሬ ከእርስዎ ጋር መቀየም ስለማልፈልግ ዝም ነው ምለው ያሲር ሀና ምን አደረገች እሱንማ እሷን እራሷን ይጠይቋት ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁ በሰላማችሁ ብዛ። እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ስለምታረጉልን እናመሰግናለን። የምትወዱትን ድራማን ኖላዊ ክፍል መቶ አስረኛን ይዘንላችሁ መተናል በተለመደው ሰዓት። ሀኒቾ እና ያሲር እንግዲህ በባለፈው ክፍል እንደተመለከት ነው ሁለታቸውም በጣም ከባድ ኩርፊያ ላይ ናቸው። እናም ሀኒቾ የአሲር ከቤት ስለ ወጣ ተከትለው መታ ነበር ሲጋራ እያጨሰ ነው ያገኘችው። አሁን ግን ጭራሽ ስታየኝም መደንግጥ አቁመሀነኝ ስትለው አንቺ ማነሽና ነው ምደነግጠው ብሎ መለሰላት። እናም በሷ በጣም ተበሳጭቷል። እሷ ግን ምንም እንዳልተፈጠረ እየተከታተለችው ነው እና በቃ ምን አያገባሽም። እኔ ላንተ በጣም ነው ማስብልህ። ለምንድን ነው ግን ስትከፋ ራስክን በሲጋራ የምትደብቀው ስትለው፣ አንቺ ምንም አያገባሽም ስለእኔ። እኔ ኮ ሀና ነኝ በጣም ነው ማስብልህ ስትለው፣ አያገባሽም ብሎ እንግዲህ በጣም ተናዶ ጥሯት ሄደ። በዛም ምክንያት አንቺ እንግዲህ ተከፍታ እያለቀሰች ነበረ። ራሷ አጥፍታ ደግሞ ራሷ መልሳ ታለቅሳለች። አንቺ ግን ተናድዳለች። ምን ለመናገር ምክንያቱም ማንም አስገድዷት አይደለም። ይህን ውሳኔ ወሰነችው ራሷ ፈልጋ ነው የወሰነችው። ፈልጋ እስከ ወሰነች ድረስ ምንም የሚያስለቅሳት ነገር የለም። እናም ቁጭ ብላ እያለቀሰች እያለ አባባ ኖላዊ መጡ እና ምን ሆነሽ ነው እንደዚህ ኮርምት ብለሽ የተቀመጥሽው ብለው ጠየቋት። ምንም አልሆንኩም። ማለት ምንም ብት ወይም ምንም ባትሆኝማ እንደዚህ ብለሽ ኮርምተሻ አትቀመጭም ነበር ሲሏት አባባን ኖላዊ እንግዲህ እሷ በጣም ተከፍታ ጊዜ እኔን ግን የፈጠረኝ ሁሉንም የፈጠረ አምላክ ነው ወይ ብላ ታማረራለች ማለት ነውና፣ የራሷ ጥፋት ነው የራሷ ናት እዚህ ነገር ውስጥ የገባችው። ምርጫ የመረጠችው ከያሲር እና ከዛኛው ልጅ የመረጠችው እሷ ናት። እናም በዚህ ምክንያት በጣም ተናዳ ጥላቸው የሄደች አባባ ኖላዊን እና እሳቸውም የሚፈሩት ይህን ነበረ። ጭራሽ ልጅ አንተ መኖር መጠራጠር ጀመረች ምናምን ብለው ከፍተዋቸው አለኝ ያሲርም በሌላ በኩል በጣም ራሱን በመጠጥ ደብቆ ራሱን በመጠጥ ደብቆ ነው እንግዲህ ያለው። አባባ ነው ያው አንቺ ወለት ነግራቸው ፈቃደኛ ስላልሆነች ያሲር ይነገር ከነገረኝ ብለው እሱም ጋር ሄደው ነበር። እሱም እኔ ምንም የምነግረዎት ነገር የለም ሀና የደበቀችውን እኔ ለምንድን ነው የምናገረው አላቸው። እና እባካችሁ ንገሩኝ ብለው እንግዲህ፣ በሁለታቸው ኮርፊያ ውስጥ አባባ ኖላዊ እየተጎዱ ነው። ምክንያቱም ሀናን በጣም ነው የሚወዷት፣ ያሲርም እንደ ልጃቸው ነው የሚሉት እና ሁለታቸው ውስጥ ችግር እንደተፈጠረ ገብቷቸዋል። ግን ደግሞ ለመናገር ሁለታቸውን ፈቃደኛ ይሁ አይደሉም። ምን ብለውስ ይናገራሉ? ስራቸው አሳፍሯቸው። ምክንያቱም እንደ እህትና ወንድም ነው እሳቸው የሚያስባቸው፣ እንዲህ አይነት ነገር ውስጥ ይገባሉ ብለው አይገምጡም። እናም ስራቸው ራሱ የማይነገር ስለሆነ በጣም ሁለታቸውም ተደብቀው እንግዲህ ወዳቸው በሆዳቸው ይዘው እየተጎዱ ነው ማለት ነው። በዚህ በኩል ያሲር በጣም ነው እየተጎዳ ያለው፣ ምክንያቱም በጣም ነው የቀረባት፣ በጣም ነው የለመዳት እና በአንዴ አጣት አለው ብሎ ስራ አልገመተ ያልገመተው ስለደረሰበት በጣም ተጎድቷል ማለት ነው። ያሳዝናል። ሀኒም እንግዲህ በጣም ታከፍታ ሄደች ወደ ቤትና ክላሷን ዘግታ ሰቅሰቅ ብላ እያለቀሰች ነበር። እናቷ መታ ምን ምንነሽ ነው የሆንሽውን ሽውን ንገሪ ብትላት ፈቃደኛ አልሆነችም ለመናገር እኔ አሁን ማንንም ማናገር አልፈልግም፣ ታየኝ አለቻት። እኔ እናቴ ስላልሆንኩ ነው ልክ ነሽ፣ እኔ ለእናትነት አልመጥንም እናት መሆን አይገባኝም ብላ እንደገና እሷ ራሷን አዝና እንድትነግራት ለማድረግ ብትሞክርም ወይዘሮ ሜላት አልነገረቻትም እና መናገር በፈልግ ኑሮ ላባዬ እነግረው ነበር። ስለዚህ መናገር ስላልመፈልግ ነው ተይኝና ውጭ ብላ እናቷን አስወጥታ እንግዲህ ከክላስ ብቻዋን እየቆዘመች ነበር። በሌላ በኩል ወይዘሮ ሜላት ድብን ብላ በጣም ተናዳለች። ምክንያቱም እሷ የጠረጠረችው ምግብ የወሰደችው ለወይዘሮ ባዩች ነው ብላ ስለጠረጠረች እሷ ደግሞ ተምቹ ለማንም እኔ መሆኔን አትናገሪ ስላላት ለመናገር ስላልፈለገች ምግቡን የወሰድሽው ለማን ነው ብትል አልናገርም ስላለች ወይዘሮ ሜላት ደግሞ የምትወስጁ ለባዩሽ ነው ብላ የራሷን ግምት ሰታ እንግዲህ በጣም የተናደደች ነው። ሁለታቸውም ጠርተው ሊያወጣጧት ቢፈልጉ እኔ ለማንም ምንም መናገር አልፈልግም የፈለጋችሁትን ነገር አድርጉ ብላ ድርቅ ብላለች እና ካልተናገርሽ እየወሰድሽ እሷን እስር ቤቱን እሷን ምንትን ከሆነ ያሳስርሻለሁ አለቻት። በመሀል ላይ የተናደ ወይዘሮ ሜላት እና እሷ ድርቅ ብላለች። በአቋሟ ጸንታ፣ ለማንም አልናገርም ብላለች። ድም ብላል ሚስጥር፣ እንደውም አትቆጥ አትይዝም ነበር እኮ ድም ብላል። እንዴት ዛሬ እንዳስቻላት አስችሏት፣ እንዴት እንዳልተናገረች ከእያንዳንዷ ነገር መናገ የሰማችውን ነገር መናገር ነው ካላስፈራሯት በስተቀር አሁን ላይ ግን አልናገርም ብላል። ተምቹን አሳልፋ ላለመስጠት ቆርጣ ተነስታለች ማለት ነው እዝራም እንግዲህ ሀኒቾ የፍቅር ጥያቄውን ከተቀበለችው በኋላ ድጋሚ አላገኛትም እና በተደጋጋሚ ጊዜ ቢደውል ቢደውል ስልክ አታነሳም። ምክንያቱም እሷ ራሷ ውዝግብ ውስጥ ነው ያለችው፣ ከራሷ ጋር እየተስማማች አይደለም ሀኒቾ። እናም ለምንድነው ፍቅሬን ከተቀበለች በኋላ የዘጋችኝ ብሎ እሱም በጣም ደብሮታል። ተደጋጋሚ ደውሎ ተቀጠራትን አገኛት። እናምንኖች ነው ነው ማታወሪኝ ለምንድነው ፍቅሬን ከተቀበልሽ በኋላ አስበሽበት እንደገና እንደማይሆን ገብቶሽ ነው ወይ የጠፋሽው? አለቻት አላተኝ እሷ ግን ለጥሩ ስሜት ስላልሆንኩ ነው። በእኔ ምክንያት ነው ወይ ስላት፣ አይደለም በቤተሰብ ምክንያት ነው፣ ጥሩ ስሜት ስላልሆንኩ ነው ስልክም አላነሳው አለችው። እሱ ግን በእሱ ምክንያት እንደሆነ ነው እየጠረጠረ ያለው። እናም በቃ ቢያንስ እንኳን የተወሰነ ደቂቃ አብረሽኝ ቆይና ቁርስ እስካሁን በአንቺ ምክንያት እየተጨነኩ ቁርስ አልበለውምና አብረሽኝ ቁርስ እንብላ አላት። እሽም ብለው ሄዱ ማለት ነው። ከዛ አባባ ኖላዊ በጣም ተጨንቀው ስለነበረ ሀኒ ለማየት ቤተሰቦቿ ጋ መጡ። ቁርስ እየበሉ ነበረ ብላ ቢባሉ ቢ ብለው እና በሀኒና በያሲር ምክንያት ችግር እንደተፈ መካከል ችግር እንደተፈጠረ መናገር እንዳልፈለጉ ተናገሩ ነው። እነሱም ገብቷቸዋል። ምክንያቱም እያናገረ ስላናገረቻቸው እና ወይዘሮ ሜላትም ልጅ ላጣት ነው ብላ በጣም ተጨንቃለች። አባባ ኖላዊም በዚህም ተጨንቋል። እሷ ራሱ እያደረገችው ያለ ነገር ትክክል አይደለም፣ ምክንያቱም ክላሷን ዘግታ ነው እያለቀሰች ያለችው። ወንድሟም ሊያናግራት ሲል ፈቃደኛ አደለች። ማንንም ማናገር አልፈልግም ነው የምትለው። እናም ያው እሷ ለመናገር ስላልፈለገች ያለው አማራጭ ያሲርን ሄዶ መጠየቅ ነበር። ሂዶ ሲጠይቀውም ተኝቶ እያንኮራፋ ነበር የደረሰው። ምናሴ በጣም እየሳቀበት ነበር። ከዛ ሲለቃ ጠየቀው እና ምንም አንተ ትቀርብሃለች ሀና እና ለአንተ የነገረች ነገር የምታውቀው ነገር ካለ ንገረኝ ቢለው እሱ እኔ ምንም አላውቅም እኔ እንኳን አይደለም እንደ ጓደኛ ልቀርበኝ እንደ ሰው ማትቆጥረኝ ሀና ብሎ መለሰለት። እሱ ግን እንደዛ አይነት ሰው አይደለችም ሀና ትነግርሃለች። በእርግጠኝነት ታውቃለህ ግን መናገር አልፈለግም መናገር ካልፈለግ ችግር የለውም ብሎ ጥሎት ሄደ ወንድሟ። ምክንያቱም በጣም ስትጨነቅ ስላየ ምክንያቱን ለማወቅና ለምንድን ነው ብሎ ለመጠየቅ ነው የሄደው። እሱን ፈቃደኛ አልሆነም። እንኳን ሰው ሁሉ እንደምትቀረበ ነው የሚገባው፣ ግን እንኳን ሰው መስያል አንድ ቀን እንኳን በሙሉ አይኗ አይታኛ አታውቅም እያል እያዘነ ነበረ። ያሲርን ያለበት ሁኔታ ጥሩ አይደለም። በጣም ነው እኮ የሚፈልገኛል ይል ሰው የለም እያለ ወደ ድሮ ሱሱ፣ ወደ ድሮ መጠጡ፣ ወደ ሲጋሮ ተመልሶ እራሱን እየቀጣ ነው ያለው እና አይገባትም። የምር ለመናገር በጣም ነው ሀኒፍ የምታናድረው በራሱ ጥፋት ደግሞ ራሱ ያዚ ልቃቆኝ ትላለች። በእርግጥ የሱ ማርፈዱ ቅጣቱ ነው ማርፈዱ በፊት መናገር ነበረበት፣ ግን ቢሆንም ቢያንስ እንኳን እሷ በራሷ ፍቃድ የመረጠችው ማድረግ ካደረገች በኋላ እንደገና በር ዘግታ ማልቀስ ምናምን ምናምን መነፋረቅ አስፈላጊ አይደለም። እናም በጠዋት ተነስተው አባባ ኖላዊ ወደነ ወይዘሮ ሜላት ቤት ሄደህ ሀኒን ለማየት እሷ ግን ቤት ስላልነበረች ስትመጣ አገኘችው። እናም ልታረገ መጣህ ብላ ጠየቀችው። እሳቸውም አንቺን ለማየት ነው የመጣሁት እና የሆነውን ካልነገርሽኝ ከዚህ ቤት አልወጣም ብለው ድርቅ ሲሉ፣ እሷ ግን በቃ እነግርሃለሁ ግን እኛ ቤት እንሄድ ብለው ወሰደቻቸው ወደ ቤት። እዛ ስሄዱ ያስር ከያስር ጋር ፊት ለፊት ተባጠጡ። እና እውነቱን ንገሩ ቢሉ ሁለታቸውም አልናገርም ብለው ድርቅ ብለው ነው። እንግዲህ ያው መናገራቸው አይቀርም። በቀጣይ ክፍል ተመልሰን እንመጣለን። ደህና አሁን እናመሰግናለን።